ደረት አለክ፣ ወንድ ነው። ከዛ ውጪ አፍጫና አፈታ ሳይን አብርሽ። ይሄ ደግሞ ሙድ ያዝብግ ነው። እኔ ብዙ ጊዜ ይቻለኝ፣ አወለቀ ጋይስ፣ ወይኔ! ጡት ጡት በረብዬስ፣ ጡቱ ምን ያክላል ጋይስ? ወይኔ! ሴት ልጅ የስራ የለም

ኢ እስኪና ወላሂ እኔ ሲክስባክ ሲክስባክ። አይ አብርሽዬ አብርሽዬ ምኑ ብቀርብክ ለምትጃጃ እላለ። አንተ እኮ በቀናናት ነው የምትሄዱ። እኔ አባት ጋይስ አብርሽ አበዴ በቲክቶክ አወለቀ ልብሱን ሲክስባክ። ካላሳየሁ ካላሳየሁ ሞቼ ይገኛሉ። ያኛ እኮ ሙድ ያዘበት ነው፣ ሙድ ያዘበት ነው። አባቴ ፍቅር ሚባል ሰውዬ አረብዙዋሉ። አንተ እኮ ምንም አትነቃም። ምንም እዛው ነክ ወንድሜ ሙዚያዝ ምንድን ነው? ሙዲ ያዙቢክ ነው። ሴክስ ባስ ሴክስ ባክ ወይ ነ ሴክስ ባክ ወይ ነ ጡት አለክ ማይ ጋድ። በፊት ጋይስ ጡንቻ ነበር፣ ደረተ ነበር፣ ጡንቻ አለው። አሁንም ግን አፍንጫና አፋ ሳየን፣ አብረሽዬ አንደኛ ቦርጭ አጭር ስለሆንክ ቦርጭና ምኑም አይታይም። ቦርጭ ካጠፋ ግን በጣም እኔ የሚያምር ሰውነት አለው። ግን ቦርጭ ነው። አሁን ደግሞ ቦርጭ ፈርዶባል። እኔ ያላቅም እና ማለት ነው። በዛ ላይ ደግሞ ምን አለ ጋይስ ለአንድ ሳምንት ክትፎ አላለም በተከታታይ። እኔ የሚልቅ አብረሽ ክትፎ ማለት ነው። አንድ ሳምንት ብሉ። እዚህ ላይ ቦርጭ ይሄ ቦርጭ ላይ ሲጨመር አስባል። በቃ ድቅቅለኛ የሩት ተኖር ጉስ ነው የምትመስለው። እንደ ሩታ ነው የምትሆነው። ሩታ እርጉዝ አደለች፣ እርሷ ልጅ ነው የያዘችው። ወደ አደለም አንተ ደግሞ አንተ ደግሞ ማለት ነው በቃ እርጉዝ ሴት ነው የምትሆነው እና አሁኑ ማስቡ ጡቱ ምን እንዳከለ። ሲክስ ፓክ ሞፍ ኦፍ የለም መፊ የለም። አባቱ አቤት የጉዴ ፈላኒ እኔም ይህ ቪዲዮ አይቼ በሳቅ ነው ሞት ጋ በሳቅ ማሱ። አይታችሁ ከሆነ እነዳኔም ብዙ ሰው በአብርሽ ሙድ ይዛ አብርሽ ግን እኔ የዋ ነው ቅን ነው ገባችሁ ምንም አያውቅም ማለት ይቻላል ለዛ ነው መሰለኝ ህይወቱ የተመሰቃቀለ የእውነት ምንም አያውቅም ቆም ብሎ ማሰብ ምናምን እና ይሄ ልጅ ሙድ የያዘበት ነበረና ምን ልበላችሁ በሳቅ ነው እንድት ያልኩት ጋይስ እና ቲክቶክ ላይ ሲገባ አጣሁት አጣሁትና አይ አበደ አብርሽ አበደ ጋይስ ምንድን ነው እንደዚህ ያሳበደ ዶላር ብር ምስኪን ወላሂ የወላ ምስኪን። እና ውዶቼ እንዴት ናችሁ? ግን ደህና ናቸው ያለው እግዚአብሔር ይመስገን። ዛሬ እንግዲህ ሴክስ ባክ የአብርሽን ይዤላችሁ መጥቻለሁ ማለት ነው። ይሄ ቪዲዮ እያያችሁ እንግዲህ እንደምስቁ ተስፋ አደርጋለሁ ማለት ነው። ላይክ፣ ሰብስክራይብ ያረጋቸው አበረታቱን። የአብርሽ ጉዳ አልቅም ማለት ነው እና እንግዲህ ማን ነው ከሩታ ጋር እንግዲህ ውድ ጌም አላቸው የተዘጋጃችሁ ነው ጋይስ፣ የተዘጋጃችሁ ነው። መዳም ቅመሞች መቼም እናንተ ናችሁ። አሁን ደግሞ ፈርዶባቸዋል ተከፋፍላቸዋል። ኤንዌ ስዶቼ እንግዲህ ምን ልበላችሁ ማለት ሽም ነው ያዘኝ ለሱ እግዚአብሔር ለምን ብዙ ሰው ማለት ነው በቲክቶክ ሙድ ያዘበት ነው አብርሽን እና ያባት ይቅርብ፣ ይቅርብ። ቲክቶክ አንደኛ ኮንታክት የለም። ኮንቴክት ሲኖር ኮኖ ቲክቶክ ላይ በተለይ ሰው ሊያይክ የሚችሉ ኮንተክት ሲኖር የምታስቅ ስትሆን ሰውን የምታስናና ሲሆን ነው እንጂ እንደ ዩቱብ እንዳይመስልክ ቲክቶክ ማለት ነው። ማንም ቼክ አድረግ እንደ ጅል ነው የሚቆጥሩ ሁነት ለመናገር ቲክቶክ ላይ ማለት ነው። ንዳ ሰውን ማሳቅ አለብህ፣ ሰው እንዲከተል። እንደዛም ደግሞ ኮንተክት ነገር ወይ አይዲያ ነገር ሰውን የሚያስናና ሰውን የሚያጫውት በቃ እንደዛ ነት ሰው ነው መሆን አለብ። አብርሽ ደግሞ እንደዛ ነት ሰው አይደለም። ገባችሁ? ቪዲዮ ምንድነው? ዩቲዩብ ላይ ትጨቃጨቃላችሁ ትመጣላችሁ። ቲክቶክ ላይ ግን እንደዚህ አይደለም። የገባቸው ነው ቲክቶክ ላይ ያሉትና፣ ሙድ ነው የሚይዝብ። ሙድ እኔ ምንለባላችሁ፣ ለሱ ተሳቀኩ ጋይስ። ብዙ ጊዜ ስላየውና አይ አይዞክ፣ አብርሸ አይዞክ፣ አይዞክ።